ላይ ለእናቴ አይደለም ያስገዛሁት ነው ብለሽ። በዚህ የሴቶች ጉዳይ የሚኮሩባት ምርጥ ጀግና እህታችን ስለ እውነቱን ኔ ኮርቼባት አለው። ሰርኬ ትባላለች። ወንድየው ደግሞ ናቲ ይባላል። እሱ የሚኖረው አሜሪካ ነው። ሰርኬ የምትኖረው ኢትዮጵያ ነው። ሶሻል ሚዲያ ላይ ቲክቶክ ላይ ይተዋወቃሉ። መጀመሪያ የተተዋወቁት እዚሁ ሞቤት ነው። ሞቤት ያያትና በውስጥ ገብቶ ያወራታል። እንደ አጋጣሚ ልደቷ ደርሶ ስለነበረ ለልደቷ ስጦታ ብሎ 20 ሺህ ብር ይልክላታል። ሰርኪም ስታየው ላሜ ቦራ ነው ይታለባል። ከዛ በኋላ አይ እንግዲህ መጀመሪያ ምንም ሳልለው ለልደትሽ ብሎ ሀያ ሺህ ብር ከላከ ይታለባል ብላ አስባ የፍቅር ግኙነት ይጀምራሉ። ከዛን በኋላ እንግዲህ በየጊዜው ብር ላክ እያለችው ይልካል፣ ላክ እያለችው ይልካል። እናቴ ታመመች፣ እናቴ አሩሲናት የፕሌን ቁረጥልኝ እያለችው፣ አንዴ ቤት ልከራይ፣ አንዴ ሱቅ ልክፈት እያለች ታልበዋለች። ይሄላሚ ቦራ አጅር ሆዬ የው እንደምታይዋት ልጅቷ ልዕልት ነው የምትመስለው፣ አበባ ናት። ከዛን ይወዳታል በቃ፣ ችን የመሰለች ልጅ ካገኘው ማይልና ዝም ብሎ ገንዘቡን ይገፈግፋል። እናንተ የዎ ከዛን ገንዘቡን ገፍግፎ ገፍግፎ ስንት ይደርሳል? ሰባ መቶ ሺህ ብር። ልጅቱ ለካ ዝም ብላ ነው የምታልበው፣ አትፈልገውም። እንደምታዩት ብዙም አይስብም፣ ትልቅ ሰውም ነው እሷን እንደምታዩት አበባ ናት። እሱ አገኘው እሸት አገኘው ግጣ አለው ብሎ ነው። እሷ ደግሞ ላሜ ቦራ አገኘው አልባ አለው ብላ ነው እንጂ በጎን እሷ ምን አላት? ፍቅረኛ አላት። ኢትዮጵያ ላይ ኦልሬዲ ኑሯዋን እየኖረች ነው ከፍቅረኛዋ ጋር፣ ከዚህ ገንዘብ ትቀበላለች። ፍቅረኛ አላት እንግዲህ ምን ትለዋለች? አንድ ጊዜ ይሄ መድኃኒት ላክልኝ እናቴ ታማብኝ ነው ትሏለች። እሺ ብሎ ያንን መድሃኒት በስንት ይገዛል? በ800 ዶላር ያንን መድሃኒት ይልክላታል። በኋላ በቃ ጸባዩ እየተቀየረበት መጣ። ገንዘብ ቤት ኪራይ ብላኝ ላኩላት አለ። ወደ መቶ ስንት ሺህ ብር ነው ኦኬ የክራዩን ውላንጂ፣ ዝም በጣም ተዋሸኛለች አለ። ሱቅ ልክፈት ከጓደኛዬ ጋር ሼር አለች አለ፣ ሰጠው አለ። ለካ እሷ ጭራሽ አልበቃ ብሏት ሶሻል ሚዲያ ላይ ከጎረምሳ ጋር ፎቶ እየተነሳ የተለቃለች ያ ጎረምሳ ማን ነው ፍቅረኛዋ አጅሬ በቃ ይጨንቀዋል ምክንያቱም ኦልሞስት እስከ 700 ሺህ ብር ላከ ከዛን ሲጣራ ለካ ልጅቷ ፍቅረኛ አላት በዛ ላይ ደግሞ ለእናቴ መድሀኒት ለእናቴ መታከሚያ እያለች የምትወስደው ለካ ለፍቅረኛዋ እናት ነው ይሄ አሁን ሲያወሩበት የምትሰሙት 800 ዶላር የተገዛ መድኃኒት ለፍቅረኛዋ እናት ከፍቅረኛዋ ላይ ምንድን ነው የሚባለው? እቴ ልጅቱ ሁለት ፍቅረኛ አላት። ለዚኛዋ ኢትዮጵያ ላለው ፍቅረኛዋ እናት ከዚህኛዋ ፍቅረኛዋ ከአሜሪካ መድኃኒት አስገዝታ ትልካለች። እህ ለእኔ እናት አይደለም ለፍቅረኛዬ እናት ነው እናንተ እንዴት ጀግና ሴት ናት! እኔ በጣም ነው የተጠበብኩባት። ሴቶቻችን አልተቻሉ። እችንም እህት ታስታውሷታላችሁ። ቪንታ ምን ይላል እናንብበው እስኪ። እንግዲህ ቪንታን ካስታወሳችኋት የዛሬ ዘጠኝ ወር ምናምን አካባቢ በጣም የምታምር ልጅ ናት፣ ከሆነ ታማሚ ጋር ፎቶዋ ተለቆ ነበር፣ የሰርግ ፎቶ ህዝቡ ተንጫጭቶ ነበረ። ለገንዘብ ብላ ነው ያገባችው ምናምን እየተባለ ሚዲያው ተናውጦ ነበረ። ዛሬ እንግዲህ እውነቱ ወጥቷል። ቪንታና ባሏ ተለያይተዋል። ለምን ተጋቡ የሚለውን እስቲ ላንብብላችሁ ምን እንደሚል። ካንሰር አለበት ከሦስት ወር ነው የቀረው፣ ባለችው ቀሪ ጊዜ አብረሽሁኝና ሁኝና ሀብቱ ያንቺ ይሆናል ብለው አጋቧት። ብታየው ብታየው አይሞትም፣ ሶስት ወር አልፎ አስረኛ ወር ገባ፣ አንድ አመት ሆኖ አሁንም ብታየው አልሞት አለ። ባሌ ከካንሰር ዳነሌ ብላ መደሰት፣ ፈጣሪዋን ማመስገን ሲገባት የእሱ ከካንሰር መዳን ለእሷ ቢዝነስ አዋጭ አይደለም። ሰርጋቸው ቫይራል ስለነበረ ስትፈታው ሰው ምን ይለኛል ብላ እንኳን ቆም ብላ አላሰበችም። የፈጠነ ነው የፈታችው። ከምር ግን ግፈኛ ነች። እንደዚህ አይነት ነውር ነው። አንዳንድ ሰው ለገንዘብ የማይከፍለው መስዋዕት የለም። እውነት ነው። አንዳንዴ በእህቶቻችን ብንኮራም ግን ደግሞ እንደዚህም ያስጠላል፣ በዚህ ደረጃ ገንዘብ መውደድ። በእርግጥ እኔ የላሜ ቦራ አስደስቶኛል፣ እውነት ለመናገር እሱችን የመሰለ ልጅ አበባ አገኘው ብሎ ሊልፍ ሲል ላፋ አረገችው። ብሩ እናንተ ሰባት መቶ ሺህ ብርሄን እኮ እናቱን አይረዳም። የቪንታ ጉዳይ ግን ያው የሚያኮራም አይደለም አንደኛ፣ እሱን አይታችሁታል። እግዚአብሔር ይቅር ይበለን። ወዳው ምናምን ቢሆን ምንም ችግር የለም። እንግዲህ በፊት ላይ ሁላችንም ብዙ ሴቶች ወዳዊ ሊሆን ይችላል ይሄኔ እሱ ቢሆን ያገባት ወይ ኢትዮጵያዊ ቢሆን እያልን ነበረ። ግን ዛሬ ላይ የወጣው መረጃ ግን ከበድ ያለ ነው። ያገባችው ገና ሶስት ወር ነው የቀረው። ይሞታል ገንዘቡን ወርሳለሁ ብላ ነው፣ ለገንዘብ ብላ ነው። ጌታ ሆይ ይቅር በላይ። እኔም ክፉ አላወራም በበሽታ ለምን ኦረዲ ካንሰር ከጊዜ በኋላ የሚመጣ በሽታ ነው፣ ከድንገተኛ አደጋ እግዚአብሔር ይሰውር። ግን ቪንታ የሰራችውን አልወደድኩትም። ወይ በድብቅ ብታደርገው፣ ፍቺዋንም ትዳሯንም በድብቅ ብታደርገው ምንም ችግር የለም ነበረ። እንግዲህ ምን አገባችሁ ወደጀው ነው ብላ ይኸው፣ አሁን አልሞት ብሎ ስፈታው፣ እንግዲህ ስሟ ጠፋ። ምን ይደረጋል? እውነት በፍቅር ቢሆን ያገባችው ስለ መዳኑ ትደሰት ነበረ። ግን ለጥቅም ብላ ስለሆነ ብታዩ ብታዩ አልሞት ሲላት በመዳኑ እግዚአብሔርን ከማመስገን እንግዲህ ተማራ፣ ትዳሯን ፈታ። ስለ እውነቱ ደግሞ እንደዚህ አይነት እህቶች ደግሞ ያሳዝናሉ። ሚዲያ ላይ ታዋቂ ሆነው ከዛ በኋላ እንደዚህ ወርቀው ለልመና ሲወጡ ደግሞ ስለ እውነቱ እጅግ በጣም ያሳዝናል። ኢክሩ ሁላችን የምናቃታለን። ዱባይ ላይ እንዴት የምታምር ቀይ ቆንጆ ድንቡሽቡሽ ያለች ልጅ ነበረች። አሁን እንደምታዋት ከሰል ሆናለች። የኔ እናት አሁን በጣም የሚያሳዝን ደረጃ ላይ ነው ያለችው። እንግዲህ ታስታውሳላችሁ ኢክሮ ባሏን ከሰው ቀምታ ነበር ያገባችሁ። እንግዲህ የሰው ባል እንደማይጠቅምም ታዘቡ። እንደዛ ሰው ሲሰድባ ተይ፣ ልጆቹን ትቶ ነው የወጣው የልጆቹና እምት በላው እንኳን የላትም ስትባል እኛ ተዋደናል እያለች እንደዛ ምን ያገባችሁ ስትል ስብርብር አርጎጣላት እግዚአብሔር ያሳያችሁ። አንዳንዴ ወዳጅህን ሲያማ ለእኔ ብለህ ስማ ይባላል። በወዳጇ የደረሰው በእርግጥ ሃይማኖቱ ይፈቅዳል ችግር የለው፣ ግን በወዳጇ የደረሰው ክህደት በእሷም ላይ ደረሰ። አይገርምም? ግን ለቅሶ መጥፎ ነው ቅመሾ አለቻት። ያቺ ሚስቱ በጣም አዝና ነበረ። ሰርፕራይዝ ነው ያደረጋት ሰርጉ። በጣም አዝና ባዶ ቤት ነበረች። ከዛ ጭራሽ እክሩ ሶሻል ሚዲያ ላይ መታ ታጃክራት ነበረ። ከባሏ ደግሞ ባሏ ቆንጆ ነው እውነት ለመናገር ታጃክራት ታናድዳት ነበር። ያችን እግዚአብሔር በዚህ መንገድ ቀጣት። እናንተ ስሙ፣ ሌሎቹ ሴቶች ወንድን እንደዚህ ሲያጭበረብሩ ስንደሰትባቸው ደግሞ በእነዚህ ደግሞ እናዝናለን። እክሩ ምታሳዝናት አስበው ላይሆን ይችላል፣ ግን ያው በዚህ መንገድ ወድቃለች። ሰርኬ ግን እኔ ቆሜ ያጨብጭብ ያለው ዲያስፖራው እበላለሁ ብሎ ችን እንቡጥችን አበባ እበላለሁ ብሎ ተበላ፣ ሰባመቶ ሺ ብር። እንደውም እሷ ምንድን ነው ያለችው፣ የተለያየ ነው። የምትገርም ልጅ ነው። በፍቅረኛዋ ላይ ወላሱ ኢትዮጵያ መጥቶ አግብቷት ይዘዋት ሁሉ ሊሄድ ነበረ። እንደ አጋጣሚ ነው ያወቅ ወንድ ስር እንዲህ ተለጠፋ ትነሳለች አለ ሳጣራ ፍቅረኛዋ ነው ፍቅረኛዋ ነው። ግን እሷ ደግሞ የምትለው ፎቶ ላኪልኝ ብያለሁ ያጨናንቀኛል፣ እንደዛ ሲለኝ እንለያይ እያልኩት ነው የምትለው ፎቶ ነጥብ ሊይዝ እንግዲህ እግዚአብሔር ይላካል እውነቱ ኢትዮጵያ መጥቶ ሊከሳት ነው እየተባለ ነው። እናያለን ከከሰሳት በኋላ